ይህን ይመስላል እንግዲህ የተሰራው ቤተ ክርስቲያን። ያው በቀደም እንዳሳለፍኩት በጣም ነው ደስ ያለኝ። እንግዲህ አንዳንድ የሚቀሩ ነገሮች አሉት፣ እነሱን እግዚአብሔር እንደፈቅድም የሚስተካከል ይሆናል ብዬ ተስፋ አደርጋለሁ። ቤቴ ለማችናት ጉልላት ይቀራታል እንግዲህ በትንሽ አምብትሆን ጉልላቷን እናሰራለን። ዙሪያው ዙሪያዋ እሱንም እግዚአብሔር እንደፈቀደ አሁን የሚቻላቸው ሁሉ አድርጉ ጥሬ ና አስተላልፋለን በድንጋይ ነው የታጠረው። እንግዲህ በሩም እንደሌለውም ሁሉም ነገር ስለሌለው እሱንም እንግዲህ እንግዲህ ቀለም የውጭዋን አልተቀባም። ያው አቅማት አቅም ሲኖርና እጃችን ነጃችን ሲረጡን ይቀባል ወን ያደርጋለን። ሁለተኛ ግን የዙሪያውን ነው ቅኔ ማለት ያው ይሰራል። እንግዲህ በኮሎን ዙሪያውን ኮለን ይቆማል። በቅዳሴ ጊዜ እንደምታየት መቋም የለውም። እቺ ዙሪያዋን የተሰራለች እሷ ግን ያው አቅምም ስለምጠይቅ ወደፊት ተሰርቶ የሚያስፈልግ እሱን ነገር እንግዲህ በፈቀደ ሰዓት እንዲሆን እንዲሆን ምግብር ምኞቴ ማለት ነው። እንደምታዩት ያ ከነበረበት ወቶ አሁን አስመርቀናል። እግዚአብሔር ይመስገን ከዚህ ያደረሰ